የደቡብ ኢትዮጵያ ክልል የግብርና ምርምር ኢንስቲትዩት ሰራተኞች ከወር ደመወዛቸው ባሰባሰቡት ገንዘብና ድጋፍ ካደረጉ ከሌሎች አካላት ጋር በመቀናጀት የቤት መስሪያ ቁሳቁሶችን በመግዛት በጥራት መገንባታቸውን የገለጹት የኢንስቲትዩቱ ዋና ዳይሬክተር ዶክተር አብዮት መብራቱ ናቸው። ከሰራተኞች የራሳቸውን ደሞዝ ጭምር በሁለተኛ በዛ ብቻ ስለማይበቃ ሌሎችንም የልማት ኃይላቶችን የማስተባበር በዛ ብቻ ሳይሆን በጉልበት በመሳሰሉት ሁሉ በመንቀሳቀስ ይሄ የሚታይ ለሁለት ቤተሰብ የሚሆን ሰባት ቤተሰብ ያሉት ቤት በዚህ አይነት ሁኔታ ተገንብቷል። የበጎ አገልግሎት ተግባር ለችግር ተጋላጭ የሆኑትን የህብረተሰብ ክፍሎችን ለመርዳት መልካም ዕድል የፈጠረ መሆኑን የተናገሩት ዋና ዳይሬክተሩ ኢንስቲትዩቱ የቤት ቁሳቁሶችን ከማሟላትም ባለፈ በቤተሰቡ ያሉትን ልጆች ለማስተማር ድጋፍ ማድረጋቸውን አብራርተዋል። በዲላ ከተማ ከ300 በላይ ቤቶች በክረምቱ በመገንባት ለችግር ተጋላጭ ለሆነ ማህበረሰብ ክፍሎች ማስረከባቸውን የተናገሩት የዲላ ከተማ የብልጽግና ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ መንግስቱ ተክሌ የክልሉ ግብርና ምርምር ኢንስቲትዩት ሰራተኞች ጥራቱን የጠበቀ ቤት በአጭር ጊዜ ግንባታቸው አጠናቆ በማስረከባቸው አመስግነዋል። እነኚህ እናቶች፣ እነኚህ ቤተሰቦች የነበሩበትን ሁኔታ ለሚያስብ ሰው ቀላል አይደለም። እውነት ለመናገር ቀላል እንዲህ በቀላሉ የሚታሰብ አይደለም። እነኚህ ሂደቶችን አልፎ እጅግ በጣም በሰማይም በምድርም የምንባረክበትን ስራ፣ መንፈሳዊ እርካታ የምናገኝበትን ስራ ሰርቶ ዛሬ በዚህ ደረጃ ስላስረከቡልን ከልብ ከልብ ልናመሰግን እንፈልጋለን። በአቅራቢያችን ጧሪና ጠያቂ ለሌላቸው የኑሮ ውድነት ጫና እያለ ከጉድለታችን መደገፍ መንፈሳዊ እርካታን የፈጠረ ነው ያሉት የኢንስቲትዩቱ እቅድ በጀት ክትትልና ግብረመልስ ስራ ሂደት ዳይሬክተር አቶ ፋንታሁን ዮናስ ናቸው። ሰቶክር ተግባር ሲባል ዘላቂ ያልሆነ ለውጥ ለሚኖሩ ቤተሰቦችም ለውጥ በሚያመጣ መንገድ መታሰብ አለበት ብለን በማኔጅመንት ተነጋግረን ይህን የሚሰሩ ኮሚቴዎችን በማደራጀት ጊዜ ገደብ አስቀምጠን ቤተሰብም መንከራተት ስለሌለበት ቤት ካፈረስን በኋላ እንግዲህ ዝናባማ ወቅት ነው ይታወቃል። በጣም የአየር ሁኔታው ከባድ ነው። አቅመ ደካማም ስለሆኑ ለተለያየ ችግር እንዳይጋለጡ በሚል በአጭር ጊዜ ውስጥ ለመስራት ነው የገባ ነው። ድጋፍ የተደረገላቸው እናቶችም የዘመናት እንባቸው ስለታበሰ የኢንስቲትዩቱን ሰራተኞችና ኃላፊዎች አመስግነዋል።